አገር በመስዋዕትነት ነው የምትጠበቀው። እኛ ከአባቶቻችን ከእናቶቻችን የወሰድነውም በመስዋዕትነት ነው። ይህን ከነሙሉ ሙሉ ክብሯ እዚ ያደርሰናል። ቅብብሉ ይቀጥላል። ከአባት ወደ ልጅ ሀገር የሚሰራው በቤተሰብ መሥዋዕትነት ጭምር ነው። እርሳቸው ሻለቃን ተነካሳ ይባላሉ። በኢፌዴሪ አየር ኃይል አቬሽን ጥገና ማዕከል ውስጥ እያገለገሉም ይገኛሉ። ኢትዮጵያ ጠላት በተነሳባት ወቅት ሀገሬን ብለው በወጣትነታቸው ከ28 ዓመት በፊት ሰራዊቱን ተቀላቅለዋል። ኢትዮጵያ የምትቀጥለው በትውልድ ቅብብል ነው የሚለውንም መርህ በተግባር ይኖሩ። አባት ወታደር ናቸው። ሀገር ማለት ብዙ ደስታም ሀዘንም የምናይባት ምድር ናት። መጨረሻም መቀበሪያችን ናት። ስለዚህ ለዚች ሀገር ሰራዊት ሆኖ ማገልገል ትልቅ ክብር ነው። ከዛ አንጻር ልጄም ወደዚህ ትልቅ ተቋም ወደ ሆነው ትልቅ ክብር ያለው ተቋም ውስጥ ተቀላቅሏል ማለት ነው። ስለዚህ እኔ በዚህ ሙሉ ደስተኛ ነኝ። ምክንያቱም ከዚህ የበለጠ ጥግ፣ ከዚህ የበለጠ ክብር የለም። ይሄ ሬንጀር ስንለብስ ከምንም በላይ ክብር ነው ለመስዋዕትነት የተዘጋጀ የተመረጠ ሰው ነው ማለት ነው መከላከያ። ስለዚህ በዛ ደረጃ ስለማ እኔ ደስተኛ ነኝ ማለት ኢትዮጵያ በእናት ትወከላለች፣ እናትን ደግሞ አባትም ልጅም ይጠብቋታል። ይህች እናትም ልጇንም ባሏንም በሶስት ለምትወከለው ኢትዮጵያ የሰጠች እናት ናት። በጣም ደስ ብሎኛል እውነት ለመናገር ማለት ነው። ባለቤት የወታደር በመሆኑ መጀመሪያም ደስተኛ ነኝ። አሁን ደግሞ ልጅ ወታደር ነው፣ በጣም ደስተኛ ነኝ። የእውነት እንደዛሬ ደስ ብሎኝ አያውቀም። እጅግ በጣም ደስተኛ ነኝ። እርሱ መሰረታዊ ወታደር ዮናስ አንተነህ ነው። እውነትም የአባቱ ልጅ ሀገር በቅብብል እንደምትጸና አምኖ የአባቱን ፈለግ ተከትሏል፣ የፌዴሪ አየር ኃይልንም ተቀላቅሏል። ለዚህ ምክንያቱ ደግሞ በልጅነቱ ሲመለከተው ያደገው የአባቱ ወታደር መሆን ነው። አባቴ ወታደር ነውእና ብዙን አመት በውትድርና ሲያሳልፍ አብረን ነው ከአንድ ሀገር አንድ ሀገር ሲሄድ ብዙ ቻሌንጆችን አብረን፣ ብዙ ደስታ ብዙ ሀዘን አብረንም ሲያሳልፈው ሰራዊት ፍቅር ደግሞ አለኝ እንደ ሀገር ሰራዊት እንደ ሀገር አባል ለመሆን ቁርጠኛ ሆኝ ነው የገቡት እና ያ ፍቅሩ ነው እዚህ እንደገባ ያደረገ። ሀገር ከማንም በላይ መስዋዕትነት እንደሚያስፈልጋትና እንደሚገባት የቤተሰብ ምሳሌ ነው። አሁን ደግሞ ኢትዮጵያ በሁሉም መስክ እምርታዊ እድገትን ማስመዝገቧን ቀጥላለች። ይህ ለውጥ ደግሞ የላቀ ከፍታ ላይ እንዲደርስ ጠንካራ ሰራዊት ያስፈልጋታል። ይህንን ለማረጋገጥ ደግሞ የሻለቃ አንተነህን የመሰሉ ቤተሰቦች በርካታ መስዋዕትነት እየከፈሉ ኢትዮጵያን ያስቀጥላሉ። ብዙ ቻሌንጆች እንግዲህ በሱ እድሜ ነው እኛ ያሳለፍ ነው ሀያ ምናምን አመት በውትድርና እሱ ያው፣ እኔም በደንብ አውቃለኝ ስለ ውትድርና፣ ያው ውስጥ ባልሆንም ቤተሰብ መሆን ማለት ደግሞ በጣም ብዙ ነገሮችን ታሳልፋለ። ሲርቁ አብረህ የምትቸገረው ነገር አለ። ልጆች ይዘህ ብቸኝነት አለ። ያው ሁሉ ግን ሲያልፍ ያልፋል። በጣም ደስተኛ ሆነ ነው የምታሳልፈው ሁሉን ነገር። ስለዚህ አሁን ይሄንን አምኖበት መጀመሪያም ሲገባው አምኖበት አባቱ ያሳለፈውን ያቃል። ውትድርና ማለት ሁል ጊዜ ሲሳይ አይደለም፣ ብዙ የምታሳልፋቸው ችግሮች አሉ። ያ ነገር እንደሚያጋጥመው አምኖ፣ ብቻችን ስንሆን ብቻውን እንደሚሆን፣ ከቤተሰቡ እንደሚለይ፣ ከዛም ደግሞ ደስታ እንዳለ፣ ለሀገሩ እንደሆነ አምኖበት ነው የገባው። ሀገር ከማንም በላይ ናት፣ ከየትኛውም ብሔር ከየትኛውም ግለሰብ በላይ ናት። ያ አስተሳሰብ ስላለ ነው ወደዛ እንትን ያል ነው። አሁንም የአሁኑም ትውልድ በዛ ደረጃ ያንሳቤ ይዞ ነው የፌደራል አየር ኃይል ወደ አካዳሚው አስገብቶ የወደፊት አብራሪና ቴክኒሽያኖችን ለማፍራት የሚያስፈልገውን መሰረታዊ ውትድርና አሰልጥኖ ከትላንት በስቲያ አስመርቋል። ወታደር ዮናስ አንተነህም በእናቱ ጸሎት በአባቱ ምክርና ተግሳጽ ስልጠናውን በብቃት ተወጥቷል። መጀመሪያ ፍላጎት እንዳለን ሲነግራቸው አልተቃወሙኝ፣ እንደም ደስ ነበር ያላቸው። ምክንያቱም እሱም የሱን ፈለግ አድርገው ተቀብዬ ነው ነው ወደ ውትድርና ነው ወደ ሀገር ተቋም ለመግባት እንትን ያልኩት። አየራይል ደግሞ የተሻለ ተቋም ብዙ ወደፊት ተስፋ ያለው ነው ተቋም እና የእነሱ እገዛ ለኔ በጣም ከፍተኛ እርዳታ ነው። ተስፋ አድርጋለሁ ጎብዞ ጠንክሮ ለሀገሩ ታማኝ ሆኖ ምንም ነገር ሳይበግለው እንዲሰራ፣ ከምንም በላይ ነገሮችን አስተውሎ እንዲያይ፣ በጥሞና ሁሉን ነገር አውቆ እንዲቀጥል እግዚአብሔርን እያስቀደምን ከእግዚአብሔር ጋር ሁሉ ነገር ከፊቱ እንዲሆን አምላክ እያረው እየለመንኩ፣ እሱም ጀግና ወታደር እንዲሆንልኝ ይፈልጋለሁ። በጣም ጠንካራ ወታደር፣ በጣም ጎበዝ ወታደር እንዲሆንልኝ ይፈልጋለሁ። እና እንዳዩ በቃ ሩቅ ቦታ እንዳዩ ነው የምፈልገው። ምክንያቱም ይቋቋማል ብዬ አላስብም ነበር ምን ልጅም ከመሆኑ በቃ ይችለዋል ወይ እንዴት ነው ይሄ ነገር ይወጣዋል ወይ? ግን ይሄን ነገር ተወጥቶ ዛሬን ቀን ስለደረሰ በጣም ደስ ብሎኛል። እንኳን ደስ አለ ይሆንዬ።

ከጥንትም በጀግኖች ልጆቿ ወራሪዎችን እያሳፈረች ሉዓላዊነቷን ያስጠበቀችው ኢትዮጵያ ዛሬም እንደ ሻለቃ እንተነህና ወታደር ዮናስን በመሰሉ የአባትና ልጅ መስዋዕትነት ሉዓላዊነቷ ሳይደፈር ይልቁንም የኢኮኖሚ ሉዓላዊነቷን ጭምር እያረጋገጠች ቀጥላለች። ለዛም ነው ከጉባ ተራሮችም ሆነ ከጎዴ በረሃ በተሰማው የኢኮኖሚ ብስራት ኢትዮጵያ የዜጎቿን እድገት እያረጋገጠች እንድትቀጥል ለማድረግ አስተማማኝ ጋሻ ሆኖ ሰራዊቷ የሚጠብቃት አገርን ከነሙሉ ክብራ የማስጠበቅና ዜጎችን ወደ ተሻለ ኢኮኖሚ ደረጃ እንዲሻገሩ ምቹ ሁኔታ መፍጠር ነው፣ ያን እየተደረገ ያለው። ስለዚህ ይህን ነገር ደግሞ በክብር ማስቀጠል እንደ ሰራዊት የምንወስደው ግዴታችን ነው። ስለዚህ ከዛ አንጻርም ነው የኔ ልጄ ወደዚህ ሰራዊት ውስጥ ሲቀላቀል ይሄ ታሳቢ ባደረገ መንገድ ነው። ሀገራችን ወደፊት ብዙ ተስፋ አላት። እኛ እዚህ አድርሶናል። ልጆቻችን ደግሞ ከዚህ የተለየ በጣም ደስ የሚል ብዙ ራዕይ ያላት ሀገር ናትና፣ ሀገራችንን መድኃኔዓለም በሰላም ይጠብቅልን። ማህዷን ገነት ዳር አንሳት አድርጎ ፈጣሪ ይጠብቅልን።